በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት አምስት ቀን በዓለ አቡነ ገብረ ሕይወት ወይም አቡነ ገብረ መንፈስ ቅዱስ እንኳን አደረሳችሁ። ጻድቁ የተወለዱት ግብጽ እንሄሳ አካባቢ ሲሆን አባታቸው ስምዖን፣ እናታቸው አቅሊስያ ይባላሉ። አባታችን ገብረ ሕይወት የጻድቃን አለቃ የቅዱሳን የበላይ ተጋድሏቸውና ድንቅ ተአምራቸው እንደ ሰማይ ከዋክብት የበዛ ቅዱስ ሰው ናቸው። የጻድቁን ክብር መናገር የሚችል ምን አንደበት ይኖራል? እንደምንስ ባለ ብራና ይጻፋል? ዜናውን ስለ መስማት የታደለ እንደምን አይነት ሰው ይሆን? አባታችን ገብረ መንፈስ ቅዱስ ለ562 ዓመታት በዚህ ዓለም ይህ ሲኖር እህል ያልቀመሱ ሲኖሩ እህል ያልቀመሱ ምግባቸው ምስጋና ነውና ልብስ ያልለበሱ ጠጉር አካላቸውን የሸፍረው ነበርና ሐዋርያው የሆነው ከግብፅ እስከ ኢትዮጵያ ብዙ ነብሳትን ያዳኑ አባት ሀገራችን አስተምረው አስራት እንድትሆናቸው ተቀብለው ምድረ ከብድ አካባቢ አርፈዋል። ጻድቁ ገብረ መንፈስ ቅዱስም ገብረ ሕይወትም ይባላሉ። በአምስት መቶ ስልሳ ሁለት ዓመታቸው ህይወታቸው እንደ ሐዋርያው እንደ ሐዋርያት ከምድረ ግብፅ እስከ ኢትዮጵያ ወንጌልን ሰብከዋል። በዚህም በሚሊዮን አይላፍ ለሚቆጠሩ ነብሳት የድህነት ምክንያት ወደዋል። ጻድቁ እንደ ሰማዕታትም ከካሃዲ ሰዎች ብዙ መከራን ተቀብለዋል። እንደ ባሕታውያን ለብዙ መቶ ዓመታት ሰው ሳያዩ ቆይተዋል። ለየት የሚለው ግን የጽድቅ ሕይወታቸው ነው። ከእልፋ ይላፍ አጋንንት ጋር ተዋግተው ድል ማድረግ ችለዋልና የኔ ሰው ኮከብ ገብረ መንፈስ ቅዱስ ለኢትዮጵያ ልዩ ፍቅር አላቸው። ስለ ሀገሪቱና ህዝቧ ፍቅር ሲሉ ለመቶ ዓመታት በደብረ ዝቋላ መከራን ተቀብለዋል። ምሕረትን ሲለምኑ ስጋቸው አልቆ በአጥንታቸው ቁመው ነበርና ሀገራችን አስራቱና ተሰጠቻቸው። ስለዚህም ነው በሀገሪቱ ውስጥ ከሁለት ሺህ በላይ የጻድቁ አቡነ ገብረ መንፈስ ቅዱስ ገዳማትና አድባራት ዛሬም ድረስ ያሉት። በስምንተኛው መቶ ክፍለ ዘመን አካባቢ የተወለዱት አባታችን ያረፉት በአራተኛው መቶ ክፍለ ዘመን አካባቢ ነው። ፍጥረታትን ሁሉ አዘው መጋቢት አምስት ቀን ሲያርፉ ግርማን መላእክት ገንዘው አካላቸውን ሰውረውታል። ሥላሴን የተሸከመ አካላቸው በጎልጎታ ተቀብሯል የሚልም አለ። ሰላም ለመቃብሪከ ዘይተ ከስተ ለባይድ ከመ መቃብሩ ለሙሴ ወልደ ዮካብድ ዜና መቃብሪ ከስተ ገብረ መንፈስ ቅዱስ ጽማድ ቦ ዘይቤ በኢየሩሳሌም አጸድ ወቦ ዘይቤ ሀለው በከብድ እንዲል ደራሲ። የጻድቁ በዓል ጥቅምት አምስት ቀን የሚከበረው ብዙ ጊዜ መጋቢት አምስት ቀን አብይ ጾሙ ስለሚውል በዛ ተቀያያሪነት ነው። የአባታችን ገብረ መንፈስ ቅዱስ ገብረ ሕይወት ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር፣ አሜን። ቅዱስ ኪራኮስ አረጋዊ በዚህ ቀን ይታሰባል። የቅዱስ አባት ስም አጠራሩ የከበረ ሽምግልናው ያማረ ነው። ብዙዎቻችን የምናውቀው በበዓለ መስቀል ስሙ ተደጋግሞ ሲጠራ ነው። ግን ይህ ታላቅ ሰው ለቅድስት እሌኒ መካነ መስቀሉን ያሳያት ከሚል አረፍተ ነገር የዘለለ ታሪኩ ሲነገርለት ብዙ አንሰማምና፣ እስኪ በለ ተረፍቱ ስለ ቅዱሱ ጥቂት እንበል። ቅዱስ ኪራኮስ የተወለደው በሶስተኛ መቶ ክፍለ ዘመን ሲሆን እናቱ ቅዱስታና ትባላለች። በእጅጉ የተባረከች ሴት ናት። ምንም በነገዳቸው አይሁድ ቢሆንም የዘመኑ የአይሁድ ክፋት አልገዛቸውም ነበር። የተባረከች እናቱ ታሪክ እያስጠናቸው ከማሳደጓ ባለፈ አስቀድማ ኦሪቱን ነቢያቱን እንዲያውቅ አደረገችው። አስከተላም ሕገ ክርስትና እንዲረዳ አደረገችው። የታሪክና የመጽሐፍት ምሁሩ ቅዱስ ኪራኮስ ከእናቱ ጋር ሆኖ እግዚአብሔርን እያገለገለ ክርስቶስን እያመለከ ቆየ። በዚህ ጊዜ ግን እድሜው እየገፋ ነበር። ሠለስቱ ምዕት ወይም 318ቱ ሊቃውንት ጉባኤያቸውን ከፈጸሙ በኋላ ቅድስት ሌኔ መስቀሉን ፍለጋ ስትወጣ ትልቁ ፈተናዋ የተቀበረበትን ቦታ ማወቅ አለመቻሏ ነበር። እንዲያውም አማራጭ ስታጣ በአካባቢው የነበሩ አይሁድን ምስጢር እንዲያወጡ ቀጥታቸው ነበር። በኋላ ግን ኪራኮስ ስለሚባል ደግ ታሪክ አዋቂ ሰው ሰምታ ተገናኙ። ቅዱስ ኪራኮስም አባቶቹ አይሁድ ናቸውና አካባቢውን ያውቀው ነበር። ችግሩ ቆሻሻው ተራራ በመሆኑ ከሶስቱ የትኛው እንደሆነ አለማወቁ ነበር። ቅዱሱ ግን ለዚህም መፍትሄ የነበረውና ደመራ ደመረች፣ በእሳት አቃጥለች፣ ላይ ዕጣን ጨምሪበት ይገለጥልሻል አላት። ቅድስት ዕሌኒ የተባለችን በትክክል ፈጽማ የመድህን ክርስቶስ ቅዱስ እፀ መስቀል አገኘች። ቅድስት ዕሌኒ ወደ ሀገሯ ከተመለሰች በኋላ ቅዱስ ቺራኮስ በኢየሩሳሌም አካባቢ ጳጳስ ሆኖ ተሾመ። አረጋዊ ቅዱስ የሚገርም እረኛ ነውና የባዘኑትን ሲፈልግ በቤቱ ያሉትንም ሲያጸና ብዙ ደከመ። በቅርብ ያሉት በክፉ በአፉ በቅርብ ያሉትን በአፉ የራቁትን ደግሞ በጦማር በመልእክት አስተማረ። በወቅቱ በአካባቢ ኤልያኖስ የሚሉት ከሃዲ ንጉስ ነበርና በቅዱስ ቂራቆስ ላይ ተቆጣ። ወደ እርሱ አስጠርቶ በአደባባይ ቅዱስ ቃሉን ይጽፍበት የነበረውን ቀኝ እጁን አስቆረጠው። ቅዱስ ቂራቆስ ግን እጁ መሬት ላይ ወድቃ ደሙ እየተንጠፈጠፈ ተናገረ፣ እንዲህ አለው አንተ ልብ የሌለህ ንጉስ ሆይ እጄን ቆርጠህ ከክርስቶስ ፍቅር ልትለየኝ አትችልም አለው። በዚህም የተበሳጨው ንጉስ እሳት አስነድዶ አልጋውን አግሎ ቅዱስን ጠበሰው። ኪራኮስ ግን በእሳቱ ላይ ሳለ ወደ እስራኤል ፈጣሪ በዕብራይስጥኛ ጸለየ። በማግስቱ እናቱን ቅድስት አናን አምጥተው የነደደ እሳት ውስጥ ጣሏት። ለሶስት ሰዓት ያህል በእሳት ውስጥ ትጸልይ ቆይታ በጦር ወግተው ገደሏት። ቅዱስ ኪራቆስም ለአራዊት ሰጡት፣ ራዊቱ ሰገዱለት፣ አልነኩትም። በሌሎች አይነት ሰቃዮችም ተፈታተኑት፣ ግን እምቢ አላቸው። በመጨረሻም በዝች ቀን ገድለውት የክብር አክሊልን ተቀናጅቷል። አምላከ ቅዱሳን በእነርሱ ላይ የበዛውን ፍቅሩን ለእኛም ያድርግልን። ፍሬ ትሩፋት፣ ፍሬ ክብር እንድናፈራ ይርዳን። ክብራቸውንም አያጉድልብን። ጥቅምት አምስት ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አቡነ ገብረ መንፈስ ቅዱስ ጻድቅ፣ ቅዱስ ኪራኮስ አረጋዊ፣ ጳጳሶ ሰማየት፣ ቅድስት ሀና ሰማይት እናቱ የቅዱስ ኪራኮስ፣ ቅዱስ ያይቆ ወልደ አልፌዎስ ከሰሁለት ከአስራ ሁለት ሐዋርያት አንዱ፣ ቅዱስ ጳውሎስ ሰማይት፣ አርዮስ ሳያን አንቀው የገደሉት አባት በዚህ ቀን ይታሰባሉ። ነገር ግን አለም ለእኔ የተሰቀለበት እኔም ለአለም አለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላትም ክክኔ ይረሃቅ በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም። የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ከምዕራፍ ስድስት ከቁጥር አስራ አራት ማርያም ድንግል መዓዛ መስዋይቱ ለይስሐቅ ዘተረከ ብኪ ቁርባን አምልኮ ምጥብቅ እንዘእሙ ለበግ ስርጉሰ ብርሃነ ጸሳብ የቅ አመ ኮነ ንግደትኪ ዘምስለወልድኪ መብረቅ ለዘረከበኪ ምንዳቤ ይነግር ጻድቅ